ሰላም ውዴ ብርሃን ፊደል ቤተሰቦች እንዴት ናችሁ? ሁሉ መልካም፣ ሁሉ አማን። ይህ ብርሃን ፊደል ነው። እኔ ደግሞ ዳኛ ነኝ። ብርሃን ፊደል እንግዲህ አዲሱ የዩቲዩብ ቻናላችን ነው። ከዚህ በፊት ብርሃን ስኩል በሚል ዩቲዩብ ቻናል እና ቲክቶክን ታውቆናላችሁ። ለአንድ ዓመት ኦልሞስት ለአንድ ዓመት ያህል ብዙ አማርኛ ማንበብ መጻፍ የማይችሉ ሰዎችን እንዲያነቡ እንዲጽፉ ከጸጸትም እንዲወጡ አድርገናል። በዚህ ቻናል ደግሞ በጣም የተመጠኑ አሪፍ አሪፍ የሆኑ ለእናንተ ይበጃሉ ይጠቅማሉ ያልናቸውን ግልጽና በደንብ በሚገባችሁ መልኩ ነው እያዘጋጀን ቪዲዮችን ልንለቅ ያሰብ ነው ይህ የመጀመሪያው ቪዲዮ ነው ከዚህ በፊት አንድ ቪዲዮ ለቀናል ግን ትምህርት ገና ይሄ የመጀመሪያው ነው አማርኛ ፊደላት ይሄኛው አማርኛ ፊደላት የመጀመሪያ ፊደላትን ብቻ ነው መጥኖ 34 ሶ እነዚህን 34ቱን ፊደላት ሁሉንም አስቆጥራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ቤተሰቦቼ ደግሞ ሁላችሁም ላይክ እና ሼር ያደረጋችሁ ለብዙ ሰው እንዲደርስ ብዙ እይታ እንዲኖረውና ብዙ ልክ ማንበብና መጻፍ ለማይችሉ ሰዎች እንዲደርስ ተደራሽነታችንም በጣም ስፋት ባለው መልኩ እንዲጨምር የእናንተ አስተዋጽዖ ያስፈልጋልና እገዛችሁ አይለየን። በውስጥ መስመር መማር የምትፈልጉ ከሆነ ደግሞ እዝች ላይ በማስቀምጥላችሁ ስልክ እዚች ጋር በኢሞ በቴሌግራም በዋትሳፕ ባላችሁበት ሆናችሁ እየደወላችሁ ወይም ደግሞ ድምጽ አስቀምጡልን፣ እኛ ምላሽ እንሰጣችኋለን። በሳምንት አምስት ቀን በቀን ለአንድ ሰዓት ለአንድ ሰዓት ያህል ቆንጆ አድርገን እናስተምራችኋለን። ስትደውሉልን ደግሞ ብዙ መረጃዎችን እንሰጣችኋለን። ያው ማንበብና መጻፍ አለመቻል በዚህ ሰዓት ምን ያህል አስከፊና ከባድ እንደሆነ እናንተ ከኔ በላይ በደንብ ታውቁታላችሁ። እስኪ ወደ ትምህርቱን ቀጥልና እነዚህ ሰላሳ አራቱንም ፊደላት ነው ያመጣሁላችሁ። ይሄ ክፍል አንድ ነው፣ የመጀመሪያ የመጀመሪያዎቹ ናቸው። እነዚህ የመጀመሪያ የመጀመሪያዎቹ። ይኸው ሀ ሀ ለ ለ ሀ ሀ ይሄኛው ሀ ነው፣ ይሄም ሀ ነው። ይሄኛው ሃሌታ ውሃ ይባላል። ይሄ ደግሞ ሃመሩ ውሃ ይባላል። ሁለቱ ሞክሼ ሆሄያት ይባላሉ። ወይም ደግሞ ተመሳሳይ ድምጽ ያላቸው ፊደላት ናቸው። ከዛ መ ሰ ረ ሰ ይሄኛው ሰ ነው። ይሄኛውም ሰ ነው። ይሄ ንጉሱ ሰ ይባላል። ይሄ ደግሞ እሳቱ ሰ ይባላል። እነዚህ ሞክሼ ሆሄያት ይባላሉ። ተመሳሳይ ድምፅ ያለው ነው ሞክሼ ሆሄ የሚባለው። ከዛ ሰ ካላችሁ በኋላ ሸ ሸ ቀ በ ተ ቸ ሀ ሀ ነው። ይሄኛውም እዚህ ጋር ሀ አይተናል፣ እዚህም ጋር ሀ አይተናል። እዚህ ጋር ደግሞ ብዙሃኑ ሀ እንለዋለን፣ አልያም አሃዙ ሀም ይባላል። ይሄኛው ሀ እንለዋለን። ይሄንን ነ ኜ አ ኸ ይሄኛው ኸ ነው። እሺ ሃ እንዳትሉት ኸ ነው። ኸ እንለዋለን። ወ አ ይሄኛው አ ነው። ይሄኛው አልፋው አ ይባላል። ይሄ ደግሞ አይኑ አ ትሉት አላችሁ አይኑ አይን ዜሮ የሚመስለው አይኑ አ ይባላል። ከዛ ዘ ዠ የ ደ ጀ ጀ ገ ጨ ጨ። ከዛ ይሄኛው ይባላል። ይሄኛው ነው። ይሄኛው ጸ ጸ። ይሄኛውም ጸ። ይሄኛው ጸሎቱ ጸ ሲባል ይሄ ደግሞ ፀሐዩ ፀ ይባላል። ይሄ ደግሞ ፈ ፈ ትላላችሁ። ይሄኛው ፐ ፐ ካላችሁ በኋላ የመጨረሻው እንላለን በቦታውን አንዳንዴ የዚህኛው ከበቀጥሎ ልታገኙ ትችላላችሁ። ይህን በመጨረሻ አድርገነዋልኛ ችግር የለውም በትላላችሁ። በክፍል ሁለት እያንዳንዱን ፊደላት እስከ ቤተሰብ እስከ ቤተሰቦቻቸው ሰባት ሰባት ቤተሰብ አላቸው። እያንዳንዱን ፊደል ደግሞ እስከ ቤተሰብ እስከ ቤተሰቦቻቸው ይዘንላችሁ እንመጣለን። እናንተ ቴሌግራም ግሩፓችንን በመቀላቀል ቲክቶክ አካውንታችንን ፎሎ በማድረግ ዩቲዩባችንን ሰብስክራይብ በማድረግ ከኛ ጋር ልትሆኑ ይገባል። በእያንዳንዱ ነገር በደንብ ልትበረቱ ነው የሚገባው። በውስጥ መስመር መማር የምትፈልጉ ከሆነ እንዳልኳቸው እዚህ ጋር በማስቀምጥላችሁ ስልክ በኢሞ በቴሌግራም በዋትሳፕ አዋሩን ሁሌም አለን። በሳምንት አምስት ቀን ከሰኞ እስከ ዓርብ እንግዲህ ክፍት ጊዜያችሁን ተጠቅሟችሁ በየትኛው ማለም ሆናችሁ ትማራላችሁ። በክፍል ሁለት ፊደላትን እስከ ቤተሰቦቻችሁ ይጀላችሁ እስከምመጣ ድረስ መልካም ጊዜ